ይህ የምትመለከቱት በስልጤ ዞን አልቾ ውሪሮ ወረዳ የተገነባ የስሮ መስኖ ፕሮጀክት ነው። የመስኖ ፕሮጀክቱ በአካባቢያቸው መገንባቱ የማህበረሰቡን የማምረት አቅም እንዳሳደገው ነው የአካባቢው ነዋሪ የሚናገሩት። የመስኖ ልማት ዘንድሮ ጀምሮ ያለነበት ራሳችን ተለውጠን ማለት ነው። እንደው ከከተማ ኖሮ በልጠን ነው የምንገኘው ማለት ነው። ሁሉ ነገር ከጓሮ የቆረጥና ድንቹን የተለያየ ነገር በዚህ መስኖ ያው እንደምታዩ በዚህ መስኖ ከዚህ በፊት ዝም ብሎ ሜዳ ላይ የሚሄደው ውሃ ተገድቦ ይህን የሰራንበት አለ። ልጆቻችን አስተምረን ማብላት ችለናል። በቃ። በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ በአቶ ኡስማን ሱሩር የተመራ የክልልና የፌዴራል ስራ ኃላፊዎች በስልጤ ዞን በምግብ ማጠናከሪያ ፕሮግራም የተከናወኑ የግብርናና የመሰረተ ልማት ዝርጋታዎችን ተዘዋውሮ ጎብኝተዋል። በዞኑ በምስራቅና ምዕራብ አዘርነት በርበሬ ወረዳና በአልቾ ወሬሮ ወረዳ የተከናወኑ የመስኖ፣ የወተት ማቀነባበሪያና መሸጫ ማዕከል፣ ሁለገብ የግብይት ማዕከል እንዲሁ እንዲሁም የግብርና ምርቶች ምልከታ ከተደረገባቸው ፕሮጀክቶች ተጠቃሽ ናቸው። ለአብነትም ባለቾ ውሪሮ ወረዳ የተገነባው የስሎ መስኖ ፕሮጀክት አንዱ ነው። የስሎ ፕሮጀክትን ጨምሮ በዞኑ በተለያዩ ወረዳዎች የተገነቡትን ፕሮጀክቶች በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩርና የስልጤ ዞን አስተዳዳሪ አቶ ዘይኔ ቢልካ መርቀው ከፍተዋል። ግብርና የአንድ ሀገር እድገት እንዲረጋገጥ የሚጫወተው ሚና ከፍተኛ መሆኑን ያነሱት በምክትል ርዕሰ መ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ዘርፎን ለማዘመን ደግሞ መንግስት ትኩረት ሰጥቶም እየሰራ ይገኛል ብለዋል። እንግዲህ በርበሬ ወረዳ ምን እንዳለው ወርቅ በጓሮ እንቁ በጓሮ መኖሩን ያሳያል። መሬቱ ትላንት ነበር፣ ሰውም ነበር፣ እኛም ነበር። ያልነበረው ሀሳብ ነው። አዲስ የለውጥ ሀሳብ፣ አዳዲስ ለውጦችን በየመንደሩ ያሉ ፀጋዎች እንዲለሙ አርሶ አደሩ እንዲጠቀም የኢትዮጵያና የኢትዮጵያውያን አንገት ቀና እንዴ እጃችንን እኛ ኢትዮጵያውያን ለልመና ከመዘርጋት ለመርዳት የምንዘረጋበትን ጊዜ ለማፋጠን መንግስታችን ሰፊ ስራ እየሰራ ነው። ግብርናን አዘምሮ በዚህም ተስፋ የሚሰጥ ውጤት እየመጣ ነው። ዞኑ እምቅ የግብርና ሀብት ያለበት መሆኑን ያነሱት አቶ ኡስማን በሁሉም አካባቢዎች ወጥ በሆነ መንገድ ማልማት ያስፈልጋል ብለዋል። የሚመራው አንድ መንግስት ነው። ድጋፍ የሚያደርገው አንድ አይነት ባለሙያ ነው። ግን ሁሉም ያርሶ አደር ጓሮቻችን በአፕል ሁሉም ያርሶ አደር ጓሮቻችን በነጭ ሽንኩርት፣ ሁሉም ያርሶ አደር ጓሮቻችን በሮዝመሪ እና በሌሎች ከፍተኛ ብርት በሚሰጡ ጉዳዮች ላይ መሙላት አለባቸው። እንግዲህ ግብርና ለማዘመን መንግስት ከሚሰራው ስራ አንዱ ዛሬ አሁን አይሳኮ ላይ የመረቅ ነው። እንዲህ አይነቶቹ የአርሶ አደሩም ምርት በጥራት ጥሩ ገበያ ማግኘት የሚችልበት እድል የሚፈጥሩ ናቸው። እነዚህ የተገነቡ ተቋሞች የላቀ ውጤት እንዲያመጡ አንደኛ የአካባቢ አስተዳደር፣ ሁለተኛ ባለቤቶቹ በደንብ መንከባከብ፣ መጠበቅ፣ ወደ ዘላቂ ውጤት ማምጣት ያስፈልጋል። ፕሮግራሙ በማዕከላዊ ኢትዮጵያ ክልል በአራት ዞኖችና በአስር ወረዳዎች ገቢራዊ እየተደረገ መሆኑን ያነሱት ደግሞ በክልሉም የምግብ ስርዓት ማጠናከሪያ ፕሮግራም ዳይሬክተር አቶ ከድር መሀመድ ናቸው። ምልከታ በተደረገባቸው በጉራጌ ና በስልጤ ዞኖች በስድስት ወረዳዎች በፕሮጀክቱ ድጋፍ የተደረገባቸው አስራ አራት ፕሮጀክቶች ለምረቃ መብቃታቸውን አንስተዋል። አጠቃላይ እየተመረቁ ያሉ በስድስት ወረዳዎች በጉራጌ ዞን የእኖር አበሽጌ ማ እኖር ቻሃና ጉመር ወረዳ እንደዚሁም ደግሞ ስልጤ ዞን ላይ ምዕራብ አዘርነት፣ ምስራቅ አዘርነትና አሊቾ ውዲሮ ወረዳ ላይ አጠቃላይ 14 ፕሮጀክቶች ናቸው። አሁን በነኚህ በመጡ አካላት ላይ የሚመረቁት ማለት ነው። እንደ አጠቃላይ ግን የተሰሩት ስራዎች 78 ፕሮጀክቶች ናቸው። በዚህ ሁለት አመት ተጠናቀው ወደ ትግበራ የገቡት አጠቃላይ ለዚህ የወጣ በበጀት የተደገፈው 277 ሚሊዮን ብር ለነኚህ ፕሮጀክቶች በፕሮግራሙ ድጋፍ ተደርጓል። የምግብ ስርዓት ማጠናከሪያ ፕሮጀክት በስልጤ ዞን መተግበር ከጀመረ ወዲህ ግብርናው እንዲዘመን አይነተኛ ሚና ተጫውተዋል ያሉት የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ ናቸው። እንግዲህ ዛሬ የመረቅ ነው የአይሳኮ የገበያ ማዕከል መጋዘኖችና ቢሮዎች እንዲሁም በዱና እንዲሁም የተመረቁ ድልድዮች። እንግዲህ አንዱ ግብርናውን ለማሳለጥ የመንገድ መሰረተ ልማት ወሳኝነት አለው። ከዛ አንዛ ማነቆ የሆነ የነበረው የድልድዮች አለመኖር ነበር። በጣም ችግር ባለባቸው አካባቢዎች አነስተኛ ድልድዮች ተገንብተዋል። ከዚህ በፊትም የመስኖ ፕሮጀክቶች በጣም ውጤታማ በሆነ መልኩ አካሄደናል። ይሄ ፕሮጀክት እውን እንዲሆን የክልሉ ማኔጅመንት ይሄ ይሁንታ ሰጥቶ ፕሮጀክቱን ውጤታማ በሆን ፕሮጀክቱን በመከታተል ሚና የነበራችሁ ባለሙያዎችና አመራሮች፣ በህዝቡ ስም ላቅ ያለ ምስጋናን አቀርባለሁ።